ሰበር መረጃዎች በቀጠሉበት የመካከለኛው ምስራቅ ምሽቱን ዳግም አለምን የወጠረ ሌላ ዜና ተወልደዋል። በከፍተኛ ሁኔታ የአሜሪካ ነዳጅ የሚተላለፍበትን የሆርሙዝ የባህር ወሽመጥ ኢራን እዘጋለው በማለቷ በኢራን ፓርላማ እንዲዘጋ ውሳኔ መተላለፉን ተከትሎ አሜሪካ ይህ በኢራን ፓርላማ የተላለፈው ውሳኔ ተግባራዊ ሆኖ የባህር ወሽመጡ ከተዘጋ ኢራን ራሷን እንዳጠፋ ይትቁጠረው አውዳሚ እርምጃ ከአሁኗ ደቂቃ ጀምሮ እንወስድባታለን ተፈ ፍጻሚ መሆኑን ካረጋገጥን ብላለች አሜሪካ። በሌላ በኩል ኢራን ጥቃቷን በእስራኤል ላይ አባብሳ ቀጥላለች። የመከላከያ አቅሟ ዳግም እየተዳከመ ነው የተባለችው እስራኤልም ጥቃቱን ለመከላከል ሙከራ ብታደርግም በርካታ ሚሳይሎች ግን በዛሬው ዕለት ከተሞቿን ደብድበዋል።